የአርባምንጭ ዩኒቨርስቲ የአካዳሚ ጉዳዮች ምክትል ፕሬዝዳንት ዶክተር ቦጋለ ገብረ ማርያም የኮንፈረንሱ መዘጋጀት ያሉንን የውሃ ሀብቶች በመለየትና የውሃ ዲፕሎማሲያችንን በማጠናከር አገሮች በፍትሃዊነት እኩል ተጠቃሚነታቸውን እንዲያረጋግጡ ለማስቻል ነው ብለዋል። በተለይም በየጊዜው ሳይንሳዊ ምርምሮች በስፋት መቅረባቸውንና ጥናቶች እንደ ሀገር በውሃ ጉዳይ ለሚደረጉ ችግሮች አጋዥ እንደሆኑም ገልጸዋል። እንግዲህ እንዲህ አይነት ጥናታዊ ጽፍቶች የሚቀርቡበት ዋናው ምክንያት ምንድን ነው? እንግዲህ ድርድር ይደረጋል። ድርድር በሚደረግበት ሰዓት ላይ ያ ድርድር እውነት ላይ መሰረት ያደረገ መሆን አለበት። ይህን እውነት ደግሞ የምናረጋግጠው ምንድን ነው? ሳይንቲፊክ በሆነ መንገድ ጥናቶች ሲካሄዱ ነው። ስለዚህ እንግዲህ የተቀመጡ ያሉ ፕሪንስፕሎች ምን አይነት ማስተካከያ ያስፈልጋቸዋል ካለው ከወንዙ፣ ከህዝቡ፣ ከባህሉ። አጠቃላይ ከህብረተሰቡ ሳይንቲፊክ ምርምሮች ያግዛሉ። ለዚህ ነው በፔፐሮች በጥናት ማንስ እንትን ውጤቶች መደገፍ አለበት ተብሎ የሚመረጠው የኢፌዴሪ ውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ እንዳሉት ኢትዮጵያ በታሪኳ ሰፊ ውሃ ሀብት ያላት ሀገር ብትሆንም ከተፋሰሷ የሚጠቀሙ ጎረቤት ሀገራት የሚያገኙት ጥቅምን ያህል እኛ ለማግኘታችንን በማስገንዘብ በዘርፉ በይበልጥ ልንሰራ ይገባል ብለዋል። ኢትዮጵያ ውሃ አላት ሌላ ጉዳይ ሆኖ ሁሉም የእኛ ጎረቤት ሀገሮች ጠቃሚ ናቸው። አንዳንዶቹ ከኢትዮጵያ የሚሄደውን ውሃ የራሳቸው አድርገው ስም እስከመሳየም ሲደርሱ ተዘናግተናል ማለት ነው። ከጅቡቲ ውጭ በጎረቤት ሀገሮቻችን ጋር በሰርፍስ ውሃ እንገናኛለን። እሰየው ደስላል መሆኑ፣ ምክንያቱም ኖሮት የሚሰጥ ሰው ደስተኛ ነው የሚሆን። ከምትጠይቅ መስጠት ክብር ነው። ነገር ግን በዛ ልክ እንድንከበር ከተፈለገ በሚፈለገው ቋንቋ ሰርተን ማቅረብ ይቀረናል። የሚል መያዝ አስፈልገናል። በምን በምርምሩ ፓርተርች ውሃ እንደ ልብ የታደለች ሀገር ለምንድነው ከውጭ ስንዴና መሰል ነገሮችን የምታስገባው? የሚሉት ሚኒስተሩም በምርምር በመታገዝ የውሃ ዲፕሎማሳችንን በማጠናከር ያለንን የውሃ ሀብት በአግባቡ እኩል መጠቀም የሚያስችል ደረጃ ላይ ልንደርስ እንደሚገባ ጠቅሰዋል። ውሃ ያመረተ ለምንድን ነው ስንዴ የምናስገባው ከውጭ ለምንድነው መጠጥ ውሃ የማይኖረን? ለምንድነው መዝናኛ የማይኖረን? ለምንድነው አሳ ምርት ኖሮን ፓክ አድርገን አለም ላይ የማንድርቅ? ምክንያቱም የትም መሄድ የሚያስፈልግ ጉዳይ አይደለም ይሄ። ስለዚህ በእነዚህ ጉዳይ እንዴት አድርገን የመጠቀም መብት እኩል የመጠቀም መብት ባለን ፕሮፖርሽን እኩል መጠቀም አይደለም፣ መብቱ እኩል ነው። ፕሮፖርሽናልቲ ባለን ልክ መጠቀምን ከፍ ብሎ ማስተንገጃ ነው። በዚህ ደረጃ ነው የምንጠብቀው ተመራማሪዎቻችን እንድትይዙ አደራም ነው። በራሳችን ሀብት እንዴት መጠቀምና ቀላልና አነስተኛ ውጪ የማይጠይቁ ቴክኖሎጂዎችን በመጠቀም የሕዝባችንን ተጠቃሚነት ከማሳደግ ባለፈ ዩኒቨርስቲዎቻችን በተለያዩ የሙያ ዘርፎች የሚያስመርቋቸውን ተማሪዎች በመጠቀም በሀገር ረገድ የውሃ ሀብታችንን በአግባቡ በምንጠቀምበት ዘርፍ ላይ በመሰማራት ለሀገር የሚተርፍ ሥራ እንዲሰሩ ልናበቃ ይገባል ብለዋል። ዶክተር ኢንጂነር ሀብታሙ ኢተፋ፣ ኢትዮጵያ ከምትፈልጋቸው ፓወር ሴክተር ላይ በጣም በሚመች ቶፖግራፊ አለን። ከነዊ ዲቨሎፕ አርባ ምንጭ በዚህ አጋጣሚ አመሰግናለሁ። ከሁለት ሳምንት በፊት ድንጋቦ የሚባል ሳይት አስመርቀናል። አራት መቶ ሰው መብራት እንዲያገኝ የሚያደርግ በጣም ትንንሽ የሆኑ ሚኒ ኦርፒኮ ሃይድሮ ፓወሮችን ከገነባን ታዚት በጣም ትንንሽ የሆኑ መስኖዎችን ፕላን ማድረግ ለዛም ድርሻውን ወስዶ ብዬ የማስበው የተቋሙ ስራ ቴክኖሎጂን ማሳደድ ነው።